ሰዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ ሙቅ ውሃን መጠጣት የሚሰጣችሁን ኃይለኛ የጤና ጥቅሞቹን እነግራችኋለሁኝ። እንዴት በሰውነታችሁ ውስጥ እንደሚሰራ እና ለጠቅላላ ጤናችሁ የሚሰጠውን አስተዋፅኦ በዝርዝር እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። አሳውቁላለሁኝ ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሙቅ ውሃ መጠጣት አንደኛ፣ የምግብ መፈጨትን ያግዛል እንዲሁም የሆድ ድርቀትን ይከላከላል። ሞቅ ያለ ውሃ ምግቦችን በፍጥነትና በብቃት እንዲዋሃዱ በማገዝ የምግብ መፈጨት ስርዓትን ያነቃቃል። በተጨማሪም ቅባቶችና ቆሻሻዎች በአንጀት ውስጥ በቀላሉ እንዲንቀሳቀሱም ይረዳል። የሆድ ድርቀትንና የሆድ መነፋትን ይከላከላል። የንጥረ ነገር መምጠጥንም ያሻሽላል። ለስላሳ የአንጀት እንቅስቃሴንም ያበረታታል። ሞቅ ያለ ውሃ ወደ አንጀት የሚሄደውን የደም ፍሰትን ይጨምራል፣ እንዲሁም ሰገራን በተፈጥሮም ያለሰልሳል። ሁለተኛ መርዛማ ንጥረ ነገሮችን ከሰውነታችን ያስወግዳል። ሞቅ ያለ ውሃን መጠጣት የሰውነት ሙቀትን በትንሹ ይጨምራል። ይህም ላብንና የኩላሊት እንቅስቃሴን ያነቃቃል፣ ሁለቱም ለመርዝ ማስወገድ ወሳኝ ናቸው። ቆሻሻን በሽንትና በላብ ያስወግዳል። ቆዳን ግልጽና የሚያበራም ያደርገዋል። የጉበትና የኩላሊት ተግባርንም ይደግፋል። ሞቅ ያለ ውሃ ሜታቦሊዝምን ያጠናክራልና ጎጂ ንጥረ ነገሮችን ከሰውነታችን ለማስወገድ የአካል ክፍሎችን ይረዳል። ሶስተኛ የደም ዝውውርን ያሻሽላል። ሞቅ ያለ ውሃ የደም ስሮችን በማስፋት በሰውነት ውስጥ የኦክሲጅንና የንጥረ ነገሮች ፍሰት እንዲሻሻል ያደርጋል። ልብንና ጡንቻዎችን ጤናማ ያደርጋል። የተሻለ የህዋስ ጥገና እና እድሳትን ያበረታታል። የጡንቻ ውጥረትንና ቁርጥማትንም ይቀንሳል። ትክክለኛ የደም ዝውውር ኦክሲጅንን በብቃት ያደርሳልና በልብና የደም ስር በካርዲዮቫስኩላር ስርዓት ላይ ያለውን ጫና ይቀንሳል። አራተኛ የአፍንጫ መዘጋትና የጉሮሮ ህመምን ያስታግሳል። ከሞቀ ውሃ የሚወጣው እንፋሎት ንፍጥን ያቀላል፣ እንዲሁም የአፍንጫ መተላለፊያ መንገዶችን ያጸዳል። መጠጣትም ደረቅ ወይም ደግሞ የሚያም ጉሮሮንም ያረጋጋል። የተዘጋ ሳይነስን ይከፍታል። ሳልና የጉሮሮ መበሳጨትን ያቀላል፣ የኢንፌክሽን ስጋትንም ይቀንሳል። ሞቅ ያለ ውሃ በመተንፈሻ አካላት ውስጥ ያለውን ኢንፍላሜሽንን በመቀነስ እንደ ተፈጥሯዊ ንፍጥ ማቅጠኛና ማስወገጃ ሆኖ ያገለግላል። አምስተኛ ክብደት መቀነስን ያበረታታል። ሞቅ ያለ ውሃ የሰውነትን ሙቀት በትንሹ በመጨመር ሜታቦሊዝምን ያነቃቃልና ሰውነታችሁ ካሎሪዎችን በብቃት እንዲያቃጥልም ይረዳል። የስብ ስብራትና የምግብ መፈጨትንም ይደግፋል። ከምግብ በፊት ሲጠጣ የምግብ ፍላጎትን ይቀንሳል፣ የካሎሪ መጠንንም ለመቆጣጠር ይረዳል። ከመመገባችሁ በፊት ሞቅ ያለ ውሃን መጠጣት የመጥገብ ስሜት እንዲሰማችሁ ያደርጋልና የካሎሪ ማቃጠልንም ያፋጥናል። ስድስተኛ የቆዳ ጤናን እናም ብሩህነትን ያሻሽላል። መርዛማ ንጥረ ነገሮችን በማስወገድና የደም ዝውውርን በማሻሻል ሞቅ ያለ ውሃ ቆዳችን ከውስጥ እርጥበት እንዲይዝና እንዲመገብ ያደርጋል። ብጉርና ፊት ላይ የሚወጡ ነገሮችን ይቀንሳል። የመሸብሸብ እናም የእርጅና ሂደትን ያዘገጃል። ግልጽና የሚያበራ ቆዳንም ያበረታታል። ሞቅ ያለ ውሃ ቆዳን አሰልቺ የሚያደርጉ ቆሻሻዎችን ለማስወገድ ይረዳል እናም የኮላጅን ምርትንም ይጨምራል። ሰባተኛ ጭንቀትን ይቀንሳልና አእምሮንም ያረጋጋል። ሞቅ ያለ ውሃን መጠጣት በማዕከላዊው የነርቭ ስርዓት ላይ የሚያረጋጋ ውጤት አለው። ጡንቻዎችን ያዝናናል እናም ወደ አንጎል የሚሄደውን የደም ፍሰትን ያሻሽላል። የጭንቀትና የፍርሃት ደረጃዎችንም ይቀንሳል። መዝናናትን ናም የተሻለ እንቅልፍን የሚያበረታታ የስሜት መረጋጋትን ያሻሽላል። ለስላሳ ሙቀት እንደ ተፈጥሯዊ ማስታገሻ ሆኖ ያገለግላል። የኮርቲሶል ወይም ደግሞ የጭንቀት ሆርሞን ደረጃንም ይቀንሳል። ስምንተኛ የወር አበባ ቁርጠትንም ያስታግሳል። ሞቅ ያለ ውሃ በማዕፀን ውስጥ የሚኮማተሩ ጡንቻዎች እንዲዝናኑ በማገዝ በወር አበባ ጊዜ ተፈጥሯዊ የህመም ማስታገሻን ይሰጣል። የሆድ ቁርጠትንና የጡንቻ መኮማተርን ይቀንሳል። ወደ ዳሌ አካላት የሚሄደውን የደም ፍሰትንም ያሻሽላል። ድካምንም ያቀላል። ሙቀት የጡንቻ መዝናናትን ያበረታታልና፣ በታችኛው ሆድ ውስጥ የደም ዝውውርንም ያሻሽላል። ዘጠነኛ ከሰውነታችን የመርዝ ማስወገድንና የጉበት ተግባርንም ያጠናክራል። ሞቅ ያለ ውሃ ጉበት ስብን እንዲያሟሟ እናም የተከማቹ መርዛማ ንጥር ነገሮችን እንዲያስወጣ በመርዳት የጉበት ተግባርን ይደግፋል። የምግብ መፈጨትንና የሐሞት ምርትንም ያሻሽላል ስባማ የጉበት ክምችት እንዳይፈጠርም ይከላከላል። አጠቃላይ የሜታቦሊክ ጤናንም ያጠናክራል። የእርጥበት መኖሩ ከሙቀት ጋር ተደምሮ በጉበት መርዝ ማስወገድ ሂደት ውስጥ ያሉትን ኤንዛይሞች ተግባርን ያመቻቻል። አስረኛ የመገጣጠሚያ እናም የጡንቻ ህመምንም ያቀላል። ሞቅ ያለ ውሃ የደም ዝውውርን ያሻሽላል፣ እናም እንደ ውስጣዊ የጡንቻ ማስታገሻ ሆኖም ያገለግላል። ይህም ጥንካሬን እናም ህመምንም ይቀንሳል። የመገጣጠሚያ ህመምንና የአርትራይተስ ምልክቶችን ያቀላል። ተለዋዋጭነትንና ምቾትንም ያበረታታል። ከስፖርታዊ እንቅስቃሴ በኋላም የጡንቻ ድካምንም ይቀንሳል። ትክክለኛ የእርጥበት ማሟላት መገጣጠሚያዎችን ይቀባልና ኢንፍላሜሽን ወይም ደግሞ ብግነትን ይቀንሳል። አስራ አንደኛ በሽታ የመከላከል ስርዓትንም ያጠናክራል። አዘውትሮ ሞቅ ያለ ውሃን መጠጣት እርጥበትን ይጠብቃል እና ለበሽታ መከላከል ወሳኝ የሆነውን የሊምፋቲክ ሲስተምን ይደግፋል። ጉንፋንና ኢንፌክሽኖችን ይከላከላል። የሰውነትን ተፈጥሯዊ በሽታ መከላከያ ስርዓትን ያጠናክራል። የኃይል ደረጃዎችንም ከፍ ያደርጋል። ሞቅ ያለ ውሃ መርዛማ ንጥረ ነገሮችን ያስወግዳል እናም ቀልጣፋ የበሽታ መከላከያ ሴሎችን እንቅስቃሴም ይደግፋል። አስራ ሁለተኛ የአንጀት እንቅስቃሴንና የሆድ ጤናንም ያሻሽላል። ሞቅ ያለ ውሃ ቆሻሻን በምግብ መፍጫ ቱቦ ውስጥ የሚያንቀሳቅሰውን የአንጀት መኮማተርን ያንቀሳቅሳል። የሆድ ድርቀትና የሆድ መነፋትን ይከላከላል። የአንጀት ባክቴሪያዎችንም ያመጣጥናል። የምግብ መፈጨት አካላትንም ንጹሕ ያደርጋል። ሙቀቱ የምግብ መፈጨት ጡንቻዎቹ በየማለዳው በብቃት እንዲሰሩም ምልክትን ይሰጣል። ታዲያ ማድረግ ያለባችሁ ጥንቃቄዎች፣ በጣም የፈላ ወይም ደግሞ ትኩስ ውሃን አስወግዱ፤ የጉሮሮ ህብረ ህዋሳትን ሊጎዳ ስለሚችል ትንሽ ብቻ ለብ ብቻ ነው ማለት ያለበት። የአሲድ ሪፍሌክስ ወይም ደግሞ ቁስለት ያለባቸው ሰዎች በጣም ሞቃት ሳይሆን መካከለኛ ሙቀት ያለው ውሃን መጠጣት አለባቸው። ብዙ መጠን ደግሞ በአንድ ጊዜ አትጠጡ፤ ቀስ ብላችሁ መጎንጨት ተመራጭ ነው። ታዲያ ሞቅ ያለ ውሃ ለከፍተኛ የጤና ጥቅም እንዴት በየቀኑ መጠጣት እንደምትችሉ ደግሞ ልንገራችሁ። አንደኛ ከእንቅልፋችሁ እንደተነሳችሁ አንድ ብርጭቆ ለብ ያለ ውሃን ጠጡ በባዶ ሆድ። በአንድ ሌሊት ሰውነታችሁ መርዛማ ንጥረ ነገሮችንና ቆሻሻዎችን ይሰበስባል። ለብ ያለ ውሃ እነሱን ለማስወገድና ሜታቦሊዝምን ለመጀመር ይረዳል። ከእንቅልፋችሁ እንደተነሳችሁ ወዲያውኑ አንድ ብርጭቆ ወይም ደግሞ 250 ሚሊሊትር ሞቅ ያለ ትኩስ ያልሆነ ውሃን ጠጡ። እንደ አማራጭ ደግሞ ለተጨማሪ የመርዝ የማስወገድ አቅምን ለመጨመር ጥቂት ጠብታ ሎሚ ወይም ደግሞ ትንሽ የዝንጅብል ዱቄትን ጨምሩበት። የምግብ መፍጫ ቱቦን ያጸዳል፣ ሜታቦሊዝምን ያጠናክራል፣ የአንጀት እንቅስቃሴንም ያሻሽላል። ሁለተኛ፣ ከምግብ በፊት ከ20 እስከ 30 ደቂቃዎች ቀደም ብላችሁ ነው። ከምግብ በፊት ሞቅ ያለ ውሃን መጠጣት ጨጓራን ለምግብ መፈጨት ያዘጋጃል እናም ከመጠን በላይ መብላትንም ይከላከላል። ከመብላታችሁ በፊት ከ30 ደቂቃዎች ገደማ በፊት ከግማሽ እስከ አንድ ብርጭቆ ሞቅ ያለ ውሃን ጠጡ። የምግብ መፈጨትን ያግዛል። የአሲድ ሬፍሌክስን ይከላከላል። የምግብ ፍላጎትንም በተፈጥሮ ይቀንሳል። ሶስተኛ፣ ከተመገባችሁ በኋላ ወዲያውኑ ደግሞ ከመጠጣት ተቆጠቡ። የምግብ መፍጫ ኢንዛይሞችን ይቀንሳል እና የምግብ መፈጨትን ያዘገያል። ሞቅ ያለ ውሃን ከመጠጣታችሁ በፊት ከምግብ በኋላ ቢያንስ ከ30 እስከ 45 ደቂቃዎች መጠበቅ አለባችሁ። የተሻለ የምግብ መፈጨትና የንጥረ ነገር መምጠጥ እንዲኖር እንዲሁም የሆድ መነፋት ወይም ደግሞ ጋዝ እንዳይኖር ይከላከላል። አራተኛ በቀናችሁ አጋማሽ ሞቅ ያለ ውሃ ለእርጥበት መጠጣት ትችላላችሁ። ቀኑን ሙሉ የተረጋጋ ሜታቦሊዝም እናም የኃይል ደረጃዎችን ለመጠበቅ ይረዳል። ከጠዋት መጨረሻ እስከ ከሰዓት በኋላ ባለው ጊዜ ውስጥ ከአንድ እስከ ሁለት ብርጭቆ ጠጡ። ሁሉንም በአንድ ጊዜ አትጠጡ። ድርቀትን ይከላከላል፣ ኃይልን የተረጋጋ ያደርጋል፣ ትኩረትንም ያሻሽላል። አምስተኛ እራታችሁን ከመብላታችሁ በፊት ነው። የምግብ መፈጨትን ይረዳል እና ማታ ላይ ከመጠን በላይ መብላትንም ይከላከላል። ከራት በፊት 20 ደቂቃዎች ቀድሞ አንድ ብርጭቆ ሞቅ ያለ ጠጡ። ለስላሳ የምግብ መፈጨትን ይደግፋል የምሽት ረሃብ መጨመርንም ይቀንሳል። ስድስተኛ ደግሞ ከመተኛታችሁ በፊት እንደ አማራጭ መጠጣት ትችላላችሁ። ከመተኛት በፊት ሞቅ ያለ ውሃ ሰውነታችሁን ለማዝናናት እናም በአንድ ሌሊት መርዝ ማስወገድን ለማገዝ ይረዳል። ከመተኛታችሁ በፊት ከ30 ደቂቃዎች ገደማ በፊት ከግማሽ እስከ አንድ ብርጭቆ ውሃን ጠጡ። መረጋጋትንናም የተሻለ እንቅልፍን ያበረታታል። የሌሊት ድርቀትንም ይከላከላል። ሞቅ ያለ ውሃ ማለት አፋችሁን ወይም ደግሞ ጉሮሯችሁን ለማቃጠል ትኩስ መሆን የለበትም ነገር ግን በምቾት ሞቅ ያለ ስሜት ሊሰማችሁ የሚገባው ውሃን አዘጋጅታችሁ መጠጣት ማለት ነው። በየቀኑ ከስድስት እስከ ስምንት ብርጭቆ ለብ ያለ ውሃን መጠጣት ትችላላችሁ ወይም ከአንድ ከግማሽ እስከ ሁለት ሊትር ገደማ ያክል በጤናማ መልኩ መጠጣት ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ፣ አስተያየታችሁ አይለኝ እላለሁ። ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።